እናጋባለን አላህ ስብሐነሁ ወተዓላ በተከበረው ቃሉ ያላል። በትዳር ሽፋን ወጣቱ ወደ ዝሙትን የሚጣሩ ሰዎች እንዲሁም ደግሞ አረብ ሀገር ያሉ ሴቶችን ገንዘባቸው እንዲዘረፍ የሚያደርጉ ውስታዝ የሚባሉ ግለሰቦች ዛሬ የምናጋልጥ ይሆናል።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

እናጋባለን የሚሉትን ጨዊ የምናጋለጥ ይሆናል። ይህን ስናደርግ ኢቪደንስ ላይ ተመርኩዘን ስለሆነ እስከ መጨረሻ ሙሉ ቪዲዮን ሳታዳምጡ ምንም አይነት አስተያየት ባሰጡኝ ደስ ይለኛል። ምክንያቱም ሙሉ ቪዲዮ ሳታዳምጡ ምንም አይነት ግንዛቤ ሳይኖራችሁ ኮሜንት ልታደርጉ ስለምችሉ ማለት ነው። እንግዲህ አስቀድሞ ይህን ቪዲዮ ተመልከቱት። ኢንሻአላሁ ተዓላ አዎ እናጋባለን አላህ ስብሐነሁ ወተዓላ በተከበረው ቃሉ ያላገቡን እህቶችን ወንድሞችን እንድናጋባ አዞናል። ሰራተኞችን በስራቸው የሚሰሩትን እንኳን ሰራተኞች እንዲጋቡ እንድናረግ አዟል። ስብሓነሁ ወተዓላ ሱረቱ ኑር ላይ በተከበረው ቃሉ ወአንኪሑ ለአያማ ሚንኩም ወሳሊሒነ ሚን ዕባድኩም ወኢማኢ። እንግዲህ እህታችን አስያ አላሁ ስብሓነሁ ወተዓላ ኢቨን ባሪያዎች ሳይቀር ማጋባት እንዳለብን ይናገራል አለ ግን በእጆቻችን ያሉ ወይም ደግሞ በእኛ ስር ያሉ ሰዎችን ማጋባት እንዳለባችን አቅም ካለን ማጋባት እንዳለብን ቁርኣን የሚያዘው እውነታ ነው። ነገር ግን ሰዎች የምናጋባው እንዴት ነው ሲባል አንደኛ ትየዋ መሕረም ባለበት ወንዱ መጥቶ መጠየቅ አለበት። በአካል የሚተዋወቁ መሆን አለበት። እንዲሁም ደግሞ የሷ ወሊ ባለበት አባቷን መጠየቅ እንዳለበት ቁራን ላይ በግልጽ የተቀመጠ እውነታ ነው። እንዲሁም መልክተኛው አለይሂ ሰላቱ ወሰለም በተለያዩ አጋጣሚዎችን ያስተማሩት እውነታ ነው። ታዲያ ዛሬ ላይ ኦንላይን አዲስ አበባ የተቀመጠ አረብ ሀገር ወይም ዱባይ ሳውዲ የተቀመጠችን እህትን በምንም አይነት ሁኔታ የማይተዋወቁ ወንድምና እህቶች እናጋባለን በሚል ሰበብ ማለት ነው ወደ ዝሙት እየተጣሩ ነው። እንዴት ነው ወደ ዝሙት የሚጣሩት ከተባለ ይህን ቪዲዮ ተመልከቱት። ኡስታዝ መርሃባ መስፈርቷን ብዙ አልሰማሁትም። ቅድም የተናገረች ምናምን ያልከውን ትንሽ ነው የመጨረሻ አካባቢ ላይ ነው የሰማሁት። እሺ ዘምዘም የምትኖረው አዲስ አበባ ነው፣ ሀያ ሦስት ዓመቷ ነው። አግብታ የፈጣች ናት። ልጅ የላትም። ቁርአን ቀርታለች። ቁርአን የቀራ ነው የምትፈልገው። ከሀያ አራት እስከ ሀያ ሰባት ነው የምትፈልገው፣ አዲስ አበባ ነዋሪ የሆነ። አዲስ አበባ ነዋሪ የሆነው መርካቶ ይኖራል ይላል። አንተ የኖርክ ነው። ስለዚህ አውራት ስለዚህ በምንድን ነው ለዋራት የምችለው? በዚህ ነው ወይስ በኢንቦክስ ነው መወራት? ዘምዘም ተስማማችሁ? እዚህ ጋር ተስማማችሁ? ኢንቦክስ ላይ ተወራላችሁ። ዘምዘም እንግዲህ ወንድምና እህቶች እንደተመለከታችሁት እሱን ያለው መርካቶ አካባቢ ነው። ስለዚህ ኢንቦክስ ላይ አዋራያት እያለ ነው። ማን ይህን ሀላልሆም፣ ሆም የተባለ የዝሙት ቤት ነው እኔ ፐርሰናል የዝሙት ቤት ነው ካየሁት ነገር አንጻር ማለት ነው ምክንያቱም አስያ ራሱ ቪዲዮ የሰራችሁ ከዚህ ወንድማችን ጋር አብረው ሆነው ምን ሰዎችን ላጤዎችን ለማገባት መጀመሪያ ትዳራችሁን በስርት ምሩ ነው የምላችሁ እውነት ነው የምላችሁ እነዚህ ሰዎች ምን ያክል በትዳራቸው ደስተኛ ናቸው ምን ያክል ሚስቶ ይህን ወንድም ምን ያክል ሚስቶን ያከብራል እህታችን ደግሞ ምን ያክል ለትዳሯ ቫልዩን ትሰጣለች ባልዋን ታከብራለች። ከዚህ በፊት የሰራዋቸውን ቪዲዮዎችን መመልከት ትችላላችሁ። ነገር ግን እነዚህ ሰዎች ኢንቦክስ ላይ ያውሩ እየተባለ የመልክተኛው አለይሂ ሰላቱ ወሰላም ትእዛዝን ተዛዝን የተጻሩ ነው። እንዴት ካላችሁ መልክተኛው አለይሂ ሰላቱ ወሰላም ሰሂህ በሆነ ሀዲሳቸው አንድ ወንድና አንድ ሴት ለብቻቸው ከሆኑ ሶስተኛቸው ሰይጣን ነው ብለዋል። ዛሬ ላይ የሚያሳዝነው አረብ ሀገር ያሉ እህቶቻችን ለትዳር ትልቅ ተነሳሽነት አላቸው። ማግባት ይፈልጋሉ። አብዛኛው አላልኩም፣ ጥቂቶቹ። አብዛኛው በተወሰነ መልኩ የሄዱበት ፐርፐዝ የሚያሳኩ ለዓላማቸው የሚተጉ ብርቅ የሆኑ እህቶች አሉ። ነገር ግን አብዛኞቻቸው ለትዳር ፍላጎት አላቸው። ይህን ነገር የሚበረታታ ነው። ነገር ግን የትዳር ፍላጎታቸው ላይ ተሞርኩዛው ያልተፈለገ ነገር ያደርጋሉ። ለምሳሌ እነዚህ ሐላል ሆም የተባሉ ከአስያ ጋር አብረው የሚሰሩ ሰዎች ላይቭ ላይ ምንም ኢሚጅ የሌለው አስቡት። ምንም አይነት ፎቶ የለውም። ምንም አይነት ነገር የላትም። ምንም ነገር አይተዋወቁም። ከዚህ በፊት አውርተው አይተዋወቁም። ምንም አይነት ትውቅ የላቸውም። ከዛስ እኔ በቃ ተመችተኛለች 23 አመቱ አና ቁርአን የቀራችና ተሺ ከዚህ ዚህ እዚህ ብሎ መስፈርት ያስቀምጣል። እኔን ተመችተኛለች ከዛስ ኢንቦክስ ላይ አውሩ ወና ወዙ ቢላ ከዛ እቺ እህታችን ምን ታረጋለች? ታምናለች። ምክንያቱም የምታምነው ለምንድን ነው ሐላል ሆም ላይ ወይም በናስ ያ በኩል ስለመጣ ሁሉም ነገርዋን ትሰጠዋለች። ብሯ፣ ሀብቷ ሁሉም ነገርዋን ማለት ነው። አላህ የጠላው ነገር ራሱ ሳይቀር ማለት ነው ያደርጋሉ። ኦንላይን ማለት ነው። እኔ ብዙ መረጃዎች እየመጡልኝ ነው። ባይዘዊ እዚህ ላይ ማሳየት አልፈልግም። ቴክስት ላይ ይህን የሚያደርጉ ለምንድን ነው ሲባል፣ በእነዚህ ሰዎች ምክንያት ነው። ተጨማሪ ቪዲዮ ላሳያችሁ ወንድምና አይቶች እሺ። ለሐዌ ነው ለሐዌ ነው የገባሁኝ እንግዲህ አልሐምዱሊላህ አለሁ። እንግዲህ ያው መስፈርቴ እድሜ እንዳስቀመጥኩኝ ነው። እንግዲህ አንቺን መስፈርት ዶርክ ትንሽ የነጠለኝ ነበረ ብዙም አልሰማውም። እስኪ አንዴ ቀንጨፍ አርገሽ አሰጂኝና። ከአዲስ አበባ ነው ነው? እንግዲህ አዲስ አበባ ነው፣ እዛው አዲስ አበባ ነው ትውልድ። ከዚህ በፊት አግብተህ ታውቃለህ? ኧረ አሁን ለወደፊት እንግዲህ ያሰብኩ ነው እንጂ ከዚህ በፊት አላገባውም። እኔ እህት ከዚህ በኋላ ያለውን አይደለም የሚጠይቀው አለ፣ ከዚህ በፊት ያለውን ነው እኮ። አላገባውም አላገባውም አላገባውም ከዚህ በፊት እሺ። ኦኬ ማስተዳደር ትችላለ? አዎ በደንብ ነው። የራስህ ከሆነ ስራ አለ አለኛ። አልሀምድሊላሂ ረብ አለሚን ሌላው ደሞ አላህ ከላይ ከተጻፈ ማን ነው የትም የትም ንቅንቅ ማለት የለም። ከላይ ከተጻፈ እኛ ሰበብ ማድረግ ነው። ገብቶሻል? አዊ በውስጥ አውሩ ኢንሻአላ ሌላ ሰው እየጠበቀ ስለሆነ ፎሎ አድርጊኝና ያ በዚህ ወታ ነገር ይጨርሰብ ነው ካልተሳካ መልሰሽ መምጣት ትችያለሽ ሰው እየጠበቀ ነው ወረፋ አዊ በውስጥ ፎሎ ወይ ኢምቦክስ ላይ ስልክሽን አስቀምጪልኝ። አንተም ጃፈር አንተም ኢምቦክስ ላይ አስቀምጡልኝ። ሁለታችሁ ነው። ኦኬ ሰላም አለይኩም ማሊክ ሰላም ወራህመቱላህ። ይኸውልሽ ጃፈር የሚለው ነው። ብዙ ሰው ስላደረገሽ ብዙ ሰው ይጽፍልሻል። እሺ ጃፈር የሚለውን ነው ማውራት። ብዙ ሰው ይኸውልሽ በውስጥ ብዙ የሚጽፍ ይኖራል። አሁን ጃፈር የሚለው እንደተመለከታችሁት ነው። ምንም አልተቆራረጠም። ኢንቦክስ ላይ አውሩ። ወረፋ ነው ገዝት ወረፋ ነው። ምክንያቱም ኢንቦክስ ላይ አውሩ ወና ወዙ ቢላ ከዛ እነዚህ ሰዎች ኮንትሮ ያደርጓቸዋል፣ ወይ ይቆጣጠሯቸዋል፣ ወይ በፍጹም ማኔጅ ይደረጋሉ፣ ወይ እነዚህ ሰዎች አይደረጉም። ከዛስ ከተስማማቹ መተሽ ላይቭ ላይ አዋሪ። እንዲህ በቃ ተስማምተናል ብሎ ካሰመጣት በኋላ ብሯን ከዘረፋት በኋላ የተለያዩ ነገራቶችን ከፈጸሙ በኋላ ከዛ ሐላል ሆም ነው እናጋባለን። ለነሱ ኮሚሽን አላቸው ባይ ዘዊ ይሸቅሉበታል። ሽቀያ ነው። ዛሬ ላይ በእስልምና ይነገዳል። በሐላል ነገራቶች ይነገዳሉ። በተለያዩ ነገራቶችን ይነገዳሉ። አላሁ ስብሐነሁ ወተዓላ ላተቅረቡ ዚና ሲል ዝሙትን አትቅረቡ ሲል ወደ ዝሙትን የሚያዳርሱ ነገራቶችን ተጠንቀቁ እያለን ነው። ለምሳሌ ወደ ዝሙት አንድ አጅነቢ የሆነችን ሴት ለትዳር ማትፈልጋት እኔ ኖርማሊ በቃ ማልፈልጋ ሲ ላይቭ ላይ ገብቼ ትዳር እፈልጋለሁ አልኳት፣ ከዛ አሰመጥኳት። ከዛስ እንዴ ብር እንድትልካ አረጋታለሁ። ይህ ነው ዛሬ ላይ አብዛኛው ወጣት ዘንድ ያለው አስተሳሰብ። ይህ ነው መራራ የሆነ ሀቅ ነው። ይህን ነገር እህቶቻችን በተለይ አረብ ሀገር ያላቸው እህቶቻችን ይህን ነገር ለምን እንደማትገነዘቡ እኔ አላቅም። በፍጹም ለራሳችሁ ሳትኖሩ ለሰው ነው የምትኖሩት። ከናንተ የተሻለ ሰው ለመርዳት ተፍ ተፍ ነው የምትሉት። በጣም ነው የምትገርሙኝ። መርዳታችሁ ጥሩ ነው፣ ለመሲል ለተለያዩ ነገራቶች እኮ ራሳችሁን ነገ አላሁ ስብሐነሁ ወተዓላ ዘንድ ዋስትና የሚሰጣችሁን ነገር ሰደቃ ማድረጋችሁ እኮ ተገቢ ነው። ነገር ግን ከናንተ የተሻለ ከናንተ የተሻለ ላይቭ ላይ በሚያምር ወንበር በአምሳ ምናምን ሺ በሚሸጥ ወንበር ላይ ተደላድሮ የተቀመጠን ሰው ግብት ትሰጣላችሁ። እሱ ወደ ተሻለ ስራ እሱ ለመለወጥ ብላችሁ ፉን ፉን እትላላችሁ። ኧረ መጀመሪያ ራሳችሁን ተመልከቱ። በእናንተ ስር ያሉ እናትና አባቶቻችሁ፣ ወንድሞቻችሁ፣ እንዲሁም ቤተሰቦቻችሁን ተመልከቱ። ከዛ በኋላ እናንተ እንዲህ ቤተሰቦቻችሁን ሳትለውጡ እናንተ እኮ ቤተሰብ መለወጣችሁን ማለት ነው። እናትና አባታችሁን መርዳት ከሰደቃ በላይ ነው። ከተለያዩ ነገራቶች በላይ ነው። ዛሬ ግን ይህን ነገር እረስታችሁታል። ሐላል ሆም ይባላል። ከዛ ማንም መቶ ወደ ዝሙትን የሚጣራ ሰው ተጋቡ ይሏቸዋል። የተለያዩ የቁርአን ቨርሶች ቅድም አስያ እንዳረገችው ተጋቡ፣ አላህ በመካከላቸው ያለው ሰው መዳርን እየቻላችሁ ዳሩት እየተባለ ነው እንጂ የቁርአን አያው ኦን ላይ አጋቡ የማይታዋወቁ ሰዎችን ጨፍልቃቹ ከዛ በኋላ ኢምቦክስ ላይ እንዲያወሩ ወደ ዝሙት የሚጋብዙ ነገራቶችን አድርጉ እያለ አይደለም። ሁሉም የስሜት ተጣሪ ቁርአንን ይጠቅሳል። ነገር ግን ቁርአን ያላውዱ ነው የሚፈስረው፣ በራሱ አንደርስታንዲንግ ማለት ነው። አላኩል ለእህቶች ተጠንቀቁ። ከእንዲህ አይነት ነገር ትዳር የሚገኘው አላህ Subhanahu Ta'ala በመፍራት ላይ ነው። አላህን ከፈራሽ፣ አላህ ምንም ያክል የቆየ ቢሆንም አላህ ያንቺ ያለውን የትም አይሄድም የትም ማለት ነው። በዚህ ገባች በዚህ ወጣች ተገላልጣች ወጣች፣ ምናምን ነገር ዛሬ ላይ እኮ የሚያሳዝነው ተገላልጣ ወጣ ውስታዞችን ባሉበት አዛዛ ያለች ማለት ነው። ስለ ትዳር የምታወራ ሴት ለአንቺ ትዳር ትሰጣቻለች ወይም ደግሞ ላንቺ ለትዳር ማግኘት ሰበት ሆነኛለች ብለች የምታስብ ከሆነ እህቴ ተሳስተሻል። አላኩል ይሃል። ለዛሬ ይሄን ካልኳችሁ አዛቦ ቢላሂ ተፊቆ ሰለላ ነቢና መሐመድ ወአለ አለይሂ ወሰህቢሂ ወሰለም ወሰላሙ አለይኩም ወራህመቱላሂ ወበረካቱ